ወሪደየ ብሔረ ኢትዮጵያ ኢትዮጵያ ወርጀ አዎ አይመር ክዋ ነጸር ክዋ አፍቀር ክዋ ለኢትዮጵያ ኢትዮጵያን አየኋት፣ ኢትዮጵያን ወደድኳት ይለናል እንግዲህ ቅዱስ ያሪርን የተናገረው ቅዱስ ማቴዎስም ይህንን ቃል ተጠቅሞታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሲያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ። ጥቅምት 12 ቀን ከአራቱ ወንጌላውያን አንዱ የሆነው ቅዱስ ማቴዎስ ከ12ቱ ሐዋርያት ደግሞ አንዱ የሆነው ዕረፍቱ ነውና እሱም በተመለከተ እንነጋገራለን። ምንድን ነው የሚለው? ቅዱስ ያሬድ ስለ እንግዲህ ስለ ሮሜ ነው የተናገረው። ቅዱስ ያሬድ ሮሜ ወርጀ ቤተክርስቲያንን አየኋት ወደድኳት እያለ ይናገራል። ወደ ኢትዮጵያ መጥተው ኢትዮጵያን ከጎበኙና የኢትዮጵያን ሕዝብ ወንጌል ካስተማሩ ኢትዮጵያን አድባራትና ገዳማትን አይተው ካደነቁ መካከል ወሪደየ ብሔረ ኢትዮጵያ፣ ወደ ኢትዮጵያ ወርጀ፣ ወይም ሀገረ እግዚአብሔር ኢትዮጵያ ሄጀ ክዋሌ ቤተ ክርስቲያን አክሱምን አየዋት፣ ግሸን ማርያምን አየዋት፣ ቅዱስ ላሊበላን አየሁት ሪሁ ዋለ ቤተ ክርስቲያን ቤተ ክርስቲያንን አየኋት፣ ምህመናንን አየኋቸው፣ ኢትዮጵያን አየኋት ወደድኳት። አንድም የኢትዮጵያን ህዝብ ወደድኩት። አንድም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገዳማትና አድባራትን ወደድኩኝ። አይመርክዋ አወኳት አፍቀርክዋ ወደድኳት። የሚገርመው ነገር ብዙ ቅዱሳን አባቶቻችን ወደ ኢትዮጵያ መጥተዋል። ዘጠኙ ቅዱሳን ከሮም ከአንጾኪያ መጥተዋል። የኢትዮጵያን ህዝብ አስተምረዋል። ኢትዮጵያን አይተዋል፣ ወደዋል። ፎማሳዋሪያ ወደ ኢትዮጵያ መጥቷል። ኢትዮጵያን ወዷል። የኢትዮጵያን ህዝብ አስተምሯል። ቅዱስ ጊዮርጊስ ገበዘ ኢትዮጵያ ይባላል። ኢትዮጵያን አይቷታል፣ ወዷታል፣ አገልግሏል። ገብረ መንፈስ ቅዱስ ግብፃዊ ናቸው። ኢትዮጵያ መጥተዋል። ኢትዮጵያን ወደዋል፣ አገልግለዋል። ህዝበ እግዚአብሔርን የኢትዮጵያን ህዝብ ከእግዚአብሔር ጋር አስታርቀዋል። እመቤታችን ወደ ግብፅ ወደ ኢትዮጵያ መጣለች። ኢትዮጵያን አየኋት፣ ወደድኳት ብላ ስለ ኢትዮጵያ ፍቅሯን ምሬታችንም ገልጻለች። እንግዲህ ሁሉንም ለመተረክ ጊዜ ስለሚያጥረን በአጭሩ ወደ ኢትዮጵያ መጣው የኢትዮጵያን አድባራት፣ ገዳማት መልክዓ ምድሩን እንዲሁም ደግሞ ህዝቡን አይተው ካደነቁ፣ ስርዓቱን ከተመለከቱት፣ ወንጌልን አስተምረው የእግዚአብሔርን ቸርነት ከገለጡት መካከል አንዱ ቅዱስ ማቴዎስ ነው ማለት ነው። ቅዱስ ማቴዎስ ጥቅምት 12 ቀን ዕረፍቱ ነው እና እሱን እንመልከት እስቲ ቅዱስ ማቴዎስ አባቱ ዲቁ እናቱ ክሩት ስያ ትባላለች። ትውልዱ ከነገደ ይሳኮር እንደሆነ ይነገራል። በሌላ መልኩ በማርቆስ ወንጌል ምዕራፍ 2 ቁጥር 19 ላይ ወሃሊፎ እምዬ ሬወ ለሌዊ ወልደ እልፌወስ ይባላል። አባቱ እልፌወስ፣ እሱ ደግሞ ሌው ይባል እንደነበረ ወንጌል ይተርካል። እንግዲህ ማቴዎስ በገጸ ብእሲ ይመሰላል ይላል፣ ይሄ አባ ጊዮርጊስ ዘጋስጫ ዘብእሲ ማቴዎስ፣ ዘአንበሳ ማርቆስ፣ ዘላይም ሉቃስ፣ ዘንስር ዮሐንስ ብሎ በሳታቱ ተናግሮታል። ምን ማለት ነው? እዚህ ቤተክርስቲያን ውስጥ ካለው ጽላቱ ከተቀመጠበት መንበር ላይም አራት ምሰሶች አሉ። በአራቱ ምሰሶች ላይ አሉ ስዕላት። አንዱ የመጀመሪያው ስዕለ ሰብ ነው። ወይም ደግሞ ብእሲ ይለዋል። ዘብእሲ ማቴዎስ ነው፣ የሰው ምስል ያለው ይላል። የሰው ምስል ያለው ምንድነው? መላክ ነው። ምዕመናንን የሚጠብቁ መላእክት በመንበሩ አሉ ብሎ የሚያመለክት ነው። አርባዕቱ እንስሳ ይላቸዋል። አርባዕቱ እንስሳ ማለት ገጸ ሰብእ ወገጽ አንበሳ ገጸ ላይም ወገጸ እንስሳ ብሎ ንስር ብሎ ያመጣዋል ማለት ነው። እና ባጭሩ አርባይቱ እንስሳ ከመዕሬ የተእለቄጥሩ ገጽ በገጽ ይትናጸሩ ይላል። አይናቸው ሁሉም አራቱም ሁለቱ በአንድ ጎን ሁለቱ፣ ምክንያቱም በምስራቅ በምዕራብ በሰሜን በደቡብ ስለሆኑ ሁሉንም እየዞራቸው ስታያቸው መንበሩ ላይ ሁሉም ትክ ብለው ነው የሚመለከቱ ማለት ነው። ስለዚህ በማቴዎት የተመሰለው መልአክ ለሰዎች የሚጸልይ በማቴዎስ ምንድን ነው ማለት ነው። በሰው የተመሰለው በሰው የተመሰለው ማለት ነው። እንደገና ዘአንበሳ መርቆስ፣ በአንበሳ የተመሰለው መልአክ ደግሞ አራዊትን የሚጠብቅ ነው ማለት ነው። ዘላይ ምልቋስ በላም የተመሰለው መልአክ ደግሞ እንስሳትን የሚጠብቅ ነው ማለት ነው። በአሞራ የተመሰለው መልአክ ደግሞ አይዋፋትን የሚጠብቅ ነው ማለት ነው። በሌላ መልኩ በሰው የተመሰለው ሰውን የሚመግብ ነው። በአንበሳ የተመሰለው አራዊትን የሚመግብ ነው። በላይም የተመሰለው እንስሳትን የሚመግብ ነው። በአሞራ የተመሰለው አሞራዎችን የሚመግብ ነው። በሌላ መልኩ በሰው የተመሰለው ሰዎችን ይጠብቃል፣ ሰዎችን ያማልዳል። በአንበሳ የተመሰለው ደግሞ አንበሳዎችን ይጠብቃል። በእንስሳት የመሰለው ሰዎችን ይጠብቃል። በአሞራ የተመሰለው አሞራዎችን ይጠብቃል። በአጭሩ ሰው ሰው ሊጠብቀውም ላይጠብቀውም ይችላል፣ ሊመግበውም ላይመግበውም ይችላል። የሚመግቡ መላእክት ግን ለዘላለም አሉ የሚለውን ይተርካል ማለት ነው። ስለዚህ ማቴዎስ ዘብእሲ ማቴዎስ ይለዋል ማለት ነው። ማቴዎስ በነገደ ብእሲ ይመሰላል ይለናል፣ ወይም በገጸ ብእሲ በሰው መልክ ይመሰላል ብሎ ነው የሚያመጣው። በቀራጭነት ስራ ተሰማርቶ በገበያ በር ላይ ቆጭ ብሎ አቧራ ይበንበት ይተንበት ነበረ፣ ግብር ይሰበስብ ነበር። ባጭሩ የመንግስት ግብር እየሰበሰበ ገንዘብ ያገኝ ነበር፣ ሀብታም ነበር ይለዋል። እንደውም ከተማ በከተማ ግብር እየሰበሰበ ወደ ገሊላ ባህር በሚወስደው መንገድ ላይ ትልቅ ሱቅ ከፍቶ ይነግር ነበረ። አዎ። አንደኛ ግብር ይሰበስባል፣ ገበያ ላይ ማለት ነው። ይሄ ለመንግስት ነው ግብር የሚሰበስበው ቃል ማለት ነው። በሁለተኛ መልኩ ደግሞ ከዛኛው ላይ ደግሞ ሰአቱን እንትን ብሎ ቀናንሶ ትልቅ ሱቅ ነበረው፣ በሱቁ የሚነግር ነበረ። ከዚህ የተነሳ ሀብታም ነበረ። በምን ከተባል አንደኛ ቀረጥ ይቀረጣል፣ ቀረጡም ዝሙ አይደለም፣ ደሞዝ አለው። ሁለተኛ ሱቅ አለው፣ በሱቁ ደግሞ ትልቅ ትርፍ አለው። ከዚህ የተነሳ ባለጸጋ ነበረ ይለናል። ሀብታም ነበረ ይለናል። በዚህም ጊዜ ነው ጌታ ኢየሱስ ሊያስተምር በመንገድ እየተጓዘ እንዳለ ማቴዎስን አየው ተመለከተው ይለናል። እግዚአብሔር አምላክ ሁላችን ይመለከተን። ሲመለከተን ግን መጥፎ ቦታ ላይ እንዳያገኘን የአምላካችን የእግዚአብሔር መቸርነቱ ይጠብቀን ምናል ማቴዎስን አየው ይላል። ጠጋ አለና ምን አለው ነው የሚለው፣ እነሆ ተከተለኛ አለው ትለወኒ አ ለጊዜው በእግር ተከተለኝ፣ ፍጻሜው ግን በመከራ ምሰለኝ። አሁን ግን በዋልኩበት ትውላለህ፣ ባደርኩበት ታድራለህ። የጀን ታምራት የቃሌን ትምህርት ትመለከታለህ ታያለህ አለና ተከተለኝ ሲለው ምንም ሳይል ሱቅ አለኝ ቀራጭ ነኝ ሳይል ጌታን ተከተለው ይለናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንደውም በማቴዎስ ወንጌል ምዕራፍ 9 ላይ እንዲህ የሚል ታሪክ አለው። ጌታን መከተል ብቻ አይደለም ይላል ጌታን መከተል ብቻ አይደለም ወደ ቤቱ ወሰደና ቀድሞ የወዳቸው የነበረ ጓደኞቹን፣ ወንድሞቹን ጌታችን ኢየሱስ ክርስቶስን ያዘና ወደ ቤቱ ቤቱ ወስዶ ግብር ማለት ምግብ አቀረበ ይላል። ቤቱን አስባረከ ይላል። ጓደኞቹ ወንድሞቹ፣ ትናንት አብረውት የነበሩት ወደ ቤቱ ገብተው የቀረበውን ግብር ተሳተፉ። በዚህን ሰዓት ላይ ነው አዎ እነዚያ ክፎች አይሁድ ጸሐፍት፣ ፈሪሳውያን ለደቀ መዛሙርቱ እንዲህ አሉ፣ መምህራችሁ እነሆ ከኃጢአተኛ ጋር ይበላል፣ ከኃጢአተኛ ጋር ይጠጣል፣ በቀራጩ ቤት ገብቷል። ስለዚህ ምን አምላክ ነው? ብለው መንቀፍ ጀመሩ ይላሉ። የሉቃስ ወንጌል ምዕራፍ 15 ላይ ስንመለከት ሶስት ጉርፖች ለአገልግሎቱ ለወንጌሉ እንቅፋት ነበሩ ይላል። እንቅፋት ነበሩ። አንደኛ ይበላል ይጠጣል። በላይ ወሰታይ ይበላል ይጠጣል፣ ከሰዎች ቤት ይገባል፣ ማዕድ ይባርካል፣ ይበላል ይጠጣል። ሁለተኛ አርከማይ ምናን ወመጸብሃን የድሃዎች አባት ነው፣ ድሃዎችን ይወዳል። እንደገና ደግሞ ሰንበትን ይሽራል እያሉ ይነቅፉ ነበረ ይለናል። በዚህን ሰዓት ላይ ነው ለደቀ መዛሙርቱ ምን አሉ፣ በዚህ በተናቀው በቀራጩ ቤት ገውቶ የሚበላና ማዕድ የሚባርክ ምን አምላክ ነው? ምን እግዚአብሔር ነው? እያሉ ሲተቹ ደቀ መዛሙርቱ ወደ ጌታ ሄዱና፣ ጌታ ሆይ እነዚህ ሰዎች የሚሉህን ትሰማለህን አሉት። ምንድን ያሉኝ አላቸው። ሰምቷል፣ ያውቃል በባህሪው ከቀራጭ ቤት ገብቶ ይበላል ይጠጣል፣ የቀራጭ ማዕድ የባረከ ከሱ ጋር የተቀመጠ ምን አምላክ ነው ምን እግዚአብሔር ነው ምን የእግዚአብሔር መልእክተኛ ነው እያሉ ይነቅፉሃል አሉና ሲሉት፣ ህሙማን ይፈቅድው ለአቃቤ ሥራይ አኮ ጥዑያን። የታመሙት መድኃኒት፣ አንድም ባለመድኃኒቱን ይፈልጋሉ። ያልታመሙትማ መድኃኒት አያስፈልጋቸውም። ስለዚህ እኔ የታመሙትን ላድን ልፈውስ መጥቻለሁኝና ያልታመሙት አልታመምንም የሚሉ ቢታመሙም አልታመምንም ካሉ መድኃኒት አያስፈልጋቸውም። የታመሙት ግን መድኃኒት ያስፈልጋቸዋልና ለእነሱ መድኃኒት ሆኜ መጥቻላቸዋለዋል አቃቤ ህሙማን ሊፈቀዱ ዋላ አቃቤ ስራ የታመሙት ባለ መድኃኒቱን አንድም መድኃኒት የያዘውን አንድም መድኃኒት የሆነውን ይፈልጉታል፣ ይወዱታል፣ ይፈልጉታል። አዎ አቃቤ ስራ መጣም ሰማ ሰማያት እውነተኛው መድኃኒት ከሰማይ መጧልና እነሆ ከሰማይ የወረድኩት እነዚህን የታመሙ ልፈውስ የወደቁትን ላነሳ በመከራ ውስጥ ያሉትን መከራቸው ልገፍላቸው፣ ሸክማቸው የከበደባቸውን ቀንበራቸውን ከነሱ ላይ ላወርድ ነው የመጣው ታለና ይህን መለሰ ይላንና በአጭሩ ኤልሳ ኤልያስ ሲጠራው በሬዎቹን አርዶ አወራርዶ ደግሶ አብልቶ እንደወጣ ቅዱስ ማቴዎስም ጌታ ሲጠራው በቤቱ ግብር አድርጎ የተከተለ ሐዋርያ ነው የሚለውን ይተረጉምልናል። ማቴዎስ ወንጌል 9 ቁጥር 9፣ ማርቆስ 2 13፣ ሉቃስ 5 25 ላይ እነዚህን ወንጌል ስንመለከት ወንጌላቱን ስንመለከት ይህን ታሪክ ይተርኩልናል። ሀገረ ስብከቱ ፍልስጤም ናት ፍልስጤም ናት። ወደ ፍልስጤም ሊገባ ሲል ይላል። ሊገባ ሲል ዝም ብሎ መግባት አይቻልም። አሁን እኛ እድለኞች ነን። የሚመራንን ቤት አንኳኩተን እንገባለን። በአውደ ምረቱ የእግዚአብሔርን ቃል እንናገራለን። በየአደባባዩ ስለ ክርስቶስ በመስከር የሚከለክለን የለም። ነገር ግን በዛን ወቅት ወደ ፍልስጤም ገብቶ ለማስተማር ዝም ብሎ ቀላል አይደለም፣ ቀላል አይደለም። በዚህን ጊዜ ነው ለማስተማር ወደ ከተማ ሊገባ ሲል አንድ ወጣት አገኘ እና እንዴት እንደሚገባ ጠየቀው። ወደዚች ከተማ እንዴት ልግባ አለና ጠየቀው ይለናል። ሲጠይቀውም ምን አለው? ጺምህን ራስህን ተላጭተህ ዘንባባ በእጆችህ ይዘህ ግባ፣ ያለበለዚያ ግን ሳትላጭ ጺምህን ራስህን ሳትላጭ ዘንባባ ሳትይዝ ደስተኛ ሳትሆን ወደዚሽ ከተማ መግባት አይታሰብም አለና ነገረው ይላል በዚህን ጊዜ ቅዱስ ማቴዎስ እንዴት ሁኜ ልግባ እያለ ግራ እየተጋባ ባለበት ሰዓት ላይ አወ እንደገና ቅድም ምንድነው ታየው ተላጅተህ ግባ ዘንባባ ይዘህ ግባ አለው አሁን ደግሞ ምን አለ ማቴዎስ አለና ስሙን ጠራው ይለናል ክብርና ምስጋና ለመድኃኒዓለም ለዚህ ነው እኮ ቅዱስ ነቢዩ ኢሳይያስ በስምህ ጠርቼሃለሁ ይላል በምንህ በስምህ ጠርቼሃለሁ በስማችን የሚጠራን ክርስቲያን አዎ ክርስቲያን አንተ ማቴዎስ ነህ አንተ ወልደ ማርያም ወለተ ማርያም ብሎ በስማችን የሚጠራን እግዚአብሔር ብቻ ነው ለዚህ ነው ማቴዎስ አለና ጠራው በዚህን ጊዜ ስሜን ማነገረህ አለው። ስሜን ማነገረህ ማቴዎስ መባሌን። እኔ እኮ ለዚህ ቦታ እንግዳ ነኝ፣ አንተም ደግሞ ዛሬ ነው ያየኸኝ፣ እኔም ዛሬ ነው ያየው። እንዴት መግባት እንደሚገባ የጠየቅኩህ ነገርከኝ። ግራ ገብቶት በቆንኩበት እንደገና ደግሞ አንተ ስሜን ጠራኸኝ፣ ስሜን እንዴት ታውቀዋለህ? ሲለው እኔማ ተከተለኝ ብዬ ያስከተልኩህ የጠራሁህ ያከበርኩህ ለጊዜው በእግር ተከተለ ፍጻሜው ግን በመከራ የምሰለኝ በዋልኩበት ትውላለህ፣ ባደርኩበት ታድራለህ፣ የቃሌን ትምህርት የእጄን ታምራት ታያለህ ብዬ የጠራው ያስከተልኩ ኔነይ ሲለው አወደቀና ክብር ሰጠው። ክብርና ምስጋና ለመድኃኔዓለም ይሁን። ለዚህ ነው እንግዲህ ጳውሎስን በሐዋርያ ስራ ምዕራፍ 9 ላይ በመብረቅ አዎ ለምን ታሳድደኛለህ? ያለ አምላክህ ማነህ? ሲለው አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። ተመለስ እንዳትዘገይ ሂድና ተጠመቅና ከመጥፁር ስም የበውስታ ይዛር በአሕዛብ መካከል ስሜን ትሸከማለህ። ጳውሎስ ሁ ብርሃን ዓለም ጳውሎስ ትባላለህ። የሳውል የሚለው ስምህም ግብርህም አመለካከትም አይምሮህም ይለወጣል ሂድና ተጠመቅ፣ ብሎ በመብረቅ የጠራ ማቴዎስን ተከተለኝ አለው። መድኃኔ ዓለም ነው ማለት ነው። በሌላ መልኩ ለሐዋርያው ቅዱስ ጴጥሮስ ደግሞ እነሆ መስቀል ተሸክሞ ሮም ላይ የተገናኘው እርሱ ነው። ምንድነው እሱ ታሪኩ? ቅዱስ ጴጥሮስ በመስቀል ትሞታለህ ሲባል ተሰቅለህ ትሞታለህ ሲባል ፈርቶ መከራ ፈርቶ ሲመለስ ጌታ መስቀል ተሸክሞ አገኘው። አንተ ጌታዬ ኢየሱስ ክርስቶስ አይደለም? ምን አለው? አዋ አለው እና ትናንት ተሰቅልህ የለም ወይ አንድ ዚ ትሰቅልህ የለም ወይ አንድ ዚ ሙተህ የለም ወይ አንድ ዚ ተቀብርህ የለም ወይ አንድ ዚ ተነስተህ የለም ወይ አንድ ዚ አድርገህ የለም ወይ እንዴት ሁለተኛ መስቀል ትሸከማለህ? ሲለው ይህን መስቀል የሚሸከም አጣሁ ብሎ መስቀል ተሸክሞ የታየው ማን ነው ኢየሱስ ክርስቶስ ነው። ከዚህ በኋላ ቅዱስ ጴጥሮስን ይሰቀላለሁ ብሎ ወደ ሮብ አደባባይ ሄዶ ዘቅ ዝቃችሁ ስቀሉ ብሎ ተሰቅሎ ሐዋርያነቱን ያጸና ማለት ነው። በሌላ መልኩ ለሊቀ ጳጳሱ ጴጥሮስ አዎ ይሄ መስቀል ሕዳር 29 ቀን በዓሉ የሚከበርለት የአሬዎስ የነ እነዚያ የነ ሲላስ መምህር ለሆነው ለቅዱስ ጴጥሮስ ታይቶታል። ምን ብሎ ከእናቱ ከድንግል ማርያም አርዮስ ሲለየው ወልድ ፍጡር ብሎ ምሳሌ ምዕራፍ ስምንት ላይ ባለው ቃል ተነስቶ ተመስርቶ ወልድ ፍጡር ነው ብሎ በካደ ጊዜ ቀሚሱ ተቀዶ ለቅዱስ ጴጥሮስ ታይቶታል መኑ ሰጠጣ ለልብስከ አለ ጌታ ኢየሱስ ክርስቶስ አይደለህም ምን አለ አዎ ነኝ ልብስህ የማንቀደደው ሲለው አሬዎት ሰጠጣ ለልብሴ አንተ ያስተማርከው አንተ ዲቁና የሰጠኸው አንተ ያሳደግከው ከናቴ ከወላዲተ አምላክ ከባህሬ ህይወቴ ከአብ ከባህሬ ህይወቴ እንደገና ከመንፈስ ቅዱስ ለየኝ ለይተህ አውግዘህ ለየው ብሎ የታየው ያ ኢየሱስ ክርስቶስ ለማን ታየው ማለት ነው? ለቅዱስ ማቴዎስ ታየው። ለእኔና ለእናንተም በመልካም ስራችን እንዲታየን የአምላካችን የእግዚአር መልካም ፈቃድ ይሆንልን። ከዚህ ከትንሳኤው በኋላም በዮሐንስ ወንጌል ምዕራፍ ሃያ አንድ ቁጥር አንድ ጀምሮ በጥብርያዶስ ተርበው ተጨንቀው መርከብ ታንኳ ደንገል መረብ ይዘው በባህር ላይ ጥለው ሌሊቱን ቢደክሙ ሲያጡ አው የታያቸው ምታት መስሎ ታይቶ፣ ነገር ግን ክርስቶስ ራሱ ሆኖ ረሃባቸውን ጽማቸውን ያስወገደ መድሃን ያለም ማቴዎስን የጠራና ያስከተለ እርሱ ነውና ለእኔና ለእናንተ በቸርነቱ እንዲታየን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ከዚህ በኋላ ሰገደለትና አመሰገነው። ምን አለው? እንዳልኩ አድርጋለው። ምንድነው ያለው? ራስክን ተላጭ፣ ጺምቅን ጠላጭ ፊትህን ፈካ አድርግ ዘንባባ ያዝና ግብ አለው። ይዞ ገባና ከካህነ ጣወቱ አርሚስ ጋር ተገናኝቶ ገብቶ ተቀመጠ ይላል። አሁን ያች ሀገር ፈለስቲም እነሆ ጣወት የሚመለክባት አጵሎን፣ ዳጎን፣ ሞሎክ፣ ስታሮት የሚባሉ ጣወቶች የሚመለኩበት የጣወት ሀገር ነው የጣወት ሀገር ነው። ግን ካህነ ጣወቱን አርሚስን አገኘ ይላል። ከሱ ጋር ደናዋልክ ደናደርክ ተባብለው ተገናኙና ጣዖቱ ቤት ደቁ ገብተው ቁጭ አሉ። የሚገርም ነገር ነው። የሚሰግድ መስሎታል። የሚያመልክ መስሎታል። የሱ ተከታይ መስሎታል። ከአነት ጣዖቱ ማለት ነው። እና ምን አለ፣ አንተ ወንድምየ፣ ይህ ጣዖት አጵሎን ባየው ባየው እግር አለው አይንቀሳቀስም አይሄድም። ባየው ባየው አይን አለው አያይም። ባየው ባየው አፋለው አይናገርም። ባየው ባየው እጅ አለው አይንቀሳቀስም። ባየው ባየው ምላስ አለው እሱም እንደዚሁ። አፍንጫለው አያሸትም ጆሮ አለው አይሰማም። አሻንጉሊት እኮ ነው። ይህን እንዴት ታመልካለህ አለው። በእውነት አሻንጉሊት የሆነ ጣዖት እንዲህ አድርገን በቋንቋ የመጣ ጣዖት፣ በተራራ የመጣ ጣዖት፣ በፍቅረ ነዋይ የመጣ ጣዖት፣ በፍቅረ ስልጣን የመጣ ጣዖት እንደዚህ እንደ ቅዱስ ማቴዎስ አዎ አስወግደን እንድናልፍ እግዚአብሔር ሁላችንንም ይርዳን። ይህን ካለው በኋላ ነው እንግዲህ ቀናበልና ተመልከት አለው። አምደ ብርሃን ከሰማይ ወደ ምድር ተተከለ ተተከለ። ማዕድ ተሰራ። ማቴዎስ ለአርሚስ አምላክ እንደዚህ ተአምር አድራጊ ነው አለና ነገረው። ይሄ አምደ ብርሃን የተተከለው በእኔ አምላክ ነው። ማዕዱ የተሰራው በእኔ አምላክ ነው። የኔ አምላክ ታምር ፈጣሪ ነው። አታየውም፣ ነገር ግን ምታየውን ነገር ያደርግላል። አዎ አንተ አትመለከተውም እሱ ግን ይመለከታል። አዎ ያላሰብከውን ሁሉ ያደርግልሃል አለና ነገረው ይለናል። በዚህን ጊዜ ነው አርሚስ እስከነ ቤተሰቡ አምኖ ተጠምቆ ቤተ ጣዖቱን አቃጥሎ አበሎን የተባለውንም ጣዖት አቃጠለና አመድ አደረገው ይለናል። ክብርና ምስጋና ለአምላካችን ለእግዚአብሔር ነው። ዛሬ እኛ ያልቻልነው ጥላቻን ማቃጠል አልቻልነው ፍቅረን ዋይን ማቃጠል አልቻል ነው ይሄ በወንዝ በጎጥ በቋንቋ የመጣውን መጥፎ ባህሪ ማቃጠል አልቻልንም። ስስትን፣ ተንኮልን፣ ዝሙትን ማቃጠል አልቻልንም። በዚህ እንድናልፍ እግዚአብሔር ይርዳን። ንጉሱ ሰማ ይላል። ንጉሱ የሰማው ምንድን ነው? እነሆ ጣዖቱ አመድኗል። የጣዖቱ ቤት ተቃጥሏል። አርሚስ እንደገና ደግሞ አገልጋዩ አምኖ ክርስቲያኑኗል። በዚህን ሲሰማ ወዲያውኑ ለ። ለአምልኮታቸው ቀራይ ናቸውና። ምንድን ነው ያደረገው? እነሆ ማቴዎስንም አርሚስንም ሁሉም ወደ እሳት እንዲወረወሩ አደረገ። አዎ ትንቢተ ዳንኤል ምዕራፍ ሶስት ላይ የአናንያ አዛርያ የሚሳኤልን እሳት ቀዝቃዛ ያደረገ እግዚአብሔር እሳቱን አቀዘቀዘላቸው። በሀገራችን ላይ ያለውን ይህንን የፖለቲካ ትኩሳት እግዚአብሔር ያቀዝቅዝልን፣ መገዳደል፣ መጨካከልን ያቀዝቅዝልን፣ መድኃኒዐለም ያጥፋልን ከሀገራችን ላይ ይህን ጥላቻ ምንዳር። አቀዘቀዘላቸው ነው የሚለው የሚገርም ነገር ነው። አቀዘቀዘላቸው፣ ሁለቱም በእነሱ ላይ እሳቱ ምንም ሊያመጣ አልቻለም። አሁን እንደገና በምን ላሰቃያቸው ብሎ ማሰብ ጀመረ። አያችሁ ሰው ክፉ እንዲህ ነው። በምስ እግዚአብሔር እንዴት ላስደስታቸው፣ ምን ላድርግላቸው? እያል ለእኛ አው ወዘ እንበለን ሳሁ ፍትወተነ ዘን ፈቃዱ ከፈቃዱ የተነሳ ሳንለምነው የሚያስፈልገንን የሚሰጥ አምላክ፣ ምን ላድርግላቸው? ምን ያስፈልጋቸዋል? በዝናብ አብቅሎ በፀሐይ አብስሎ የሚመግብ አምላክ፣ ምን ላድርግላችሁ ልጆች ይላል እግዚአብሔር። ሰው ደግሞ ምን አይነት መከራ ላድርግባቸው ብሎ ያወጣል፣ ያወርዳል፣ እንቅልፍ ያጣል። ይህንን ነው የሚነግረን ማለት ነው። ይህን እያደረገ ባለበት ሰዓት ላይ በምን ላሰቃያቸው ብሎ እያሰበ እንዳለ ልጁ ሞተልህ የሚል መልክተኛ መጣ ይላል። ልጅ ሞተልህ የሚል መልክተኛ መጣ። በዚህን ጊዜ ነው ማቴዎስ ምን አለው? አማልክቶችህ ልጅህን የሞተውን ያድኑልህ እንጂ አለው ይላል። ተዘባበተበት። ያ ኤልያስ ጣዖት የሚያመልኩትን መስዋዕት አቅርቡና መስዋዕታችሁን ይቀበልላችሁ እስቲ ሲል መስዋዕት ቢያቀርቡ አልቀበልላችሁ አለ። እሳት ከሰማይ ወርዶ ስጋቸውን ሊበላው አልቻለም። ያቀረቡትን የላም ስጋ፣ የጥጃ ስጋ፣ የጊደር ስጋ ረብረበው አስቀምጠው ከሰማይ እሳት ወርዶ ሊበላው አልቻለም። አምላካችሁ እንጂ እንቅልፋም ነው ተኝቶ ነው። አምላካችሁ እንጂ ነጋዴ ነው ገበያ ሄዶ ይሆናል። አምላካችሁ እንጂ እንሆ ፈሪ ነውና ተደብቆ ይሆናል። ያሳቀባቸው ይላላዩ። ለዚህ ነው ምን አለው አምላክህ ምታመልካቸው ይሄ አጵሎን ብለህ ምታመልከው አምላክ የሞተውን ልጅህን ያድንልህ። በዚህም ጊዜ ንጉሱ ምን አለ ለማቴዎስ? አማልክት እንዴት የሞተ ያስነሳሉ? አማልክት እንድናመልካቸው እንድንሰግዳቸው እንጂ የሞተ እንዴት ያነሳሉ? አለና ንጉሱ ወደ ማቴዎስ ገባለት። በዚህም ጊዜ ማቴዎስ ምን አለው በእኔ አምላክ ብታምን ልጅህ ይነሳልሃል አለው። በማ በእኔ አምላክ በኢየሱስ ክርስቶስ ብታምን የሞተው ልጅህ ሕያው ይሆናል። ያጣኸው ልጅህን ታገኘዋለህ። አዎ የሞተው ሕያው ሆኖት አዎ አባዬ እያለ ይመጣል ታላ በዚህን ጊዜ እሺ ልጅን አስነሳና ያንተን አምላክ መልክ አለው አለው አሁን ማቴዎስ እጁን ዘረጋ፣ ዓይኑን ገለጠ ወደ ሰማይ እግዚአብሔር ሆይ ለእኔ ክብር አይደለም እናንተ ክብር ነውና የዚህን ንጉሥ ልጅ አዎ ይዳለ እንደዚህ እንደ አርሚስ እንደ ካህናት አውታ አገልጋዩ ቤተሰቡ ተጠምቆ ያንተ አገልጋይ እንዲሆን የዚህን ሰው የሞተውን ልጁን እንዲድን አድርጋልና ጠይቆ ሲጨርስ በማቴዎስ ጸሎት የንጉስ ልጅ ብድግ አለ። ክብርና ምስጋና ለመድሃን ያለም ሲሆን ቅዱስ ማቴዎስም ከዚህ በኋላ በብዙ ሀገሮች እየተዘዋወረ እንዳስተማረ ታሪኩ ይናገራል ማለት ነው። ዋናው ትልቁ መሰረታዊ ነገር ግን ኢየሱስ ክርስቶስ እንዴት እንደጠራው ወደ ፍልስጤም እንዴት እንደመደበው መድቦ ደግሞ ዝም አላለውም። እንዴት መግባት እንዳለበት አዎ ገብቶስን ምን ማድረግ እንዳለበት አቅጣጫ ሰጦት ነበርና በኢየሱስ ክርስቶስ በአምላኩ መንገድ በነገረው መንገድ ተጉዞ የካህነ ጣወቱን ካህን አዎ ምን አደረገ? አሳምኖ ጣዖቱን አቃጥሎ ንጉሱን ከነቤተሰቡ ደግሞ ልጁን አድኖ ሁሉንም ክርስቲያን አድርጎ ከዚህ በኋላ በአረቢያ፣ በፍልስጤን፣ በፋርስ፣ በኑብያ፣ በኢትዮጵያ፣ በህንድ፣ በመቄዶንያ፣ በቅርጣጊያና ከሀገረ ካህናት እየተዘዋወረ አስተማረ። ከዚህ በኋላ ነው ምእመናን፣ በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል እና ያስተማርከንን ወንጌል ጻፍልናሉ የማቴዎስ ወንጌል ከኢየሱስ ክርስቶስ ልደት እስከ ትንሣኤው ድረስ ያለውን ታሪክ ይናገራል። መጀመሪያ ምን ይላል? የዘር ሐረግ ያስቀምጣል። ከዚያ ከመዝህ ልደቱ ብሎ የኢየሱስ ክርስቶስ ልደት እንዲህ ነው ይልና ይናገራል። ከተወለደ በኋላ ደግሞ ሰባሰገል መጥተው እንደሰገዱለት የሚለውን ይናገራል። ከዛ ደግሞ አምስት የመንግስተ ሰማያት መግቢያ አዋጆችን ያስተማራቸውን ያስቀምጣል። ከዚያ በኋላ ስለ ጸሎት፣ ከዚያ በኋላ ስለ ምጽዋት፣ ከዚያ በኋላ ደግሞ ስለ ጾም እየተናገረ አዎ፣ ከዚያ በኋላ ደግሞ ሰው ወደ እግዚአብሔር እንዴት ማንኳኳት እንዳለበት ተናግሮ ከዛ በኋላ ደግሞ እንግዲህ አዎ ሁሉን ሀያ ስምንት ምዕራፎችን ጽፎ መጀመሪያ በልደቱ የጀመረው ከዚያ ቀጥሎ በትንሣኤው የሚለውን ወንጌሉን ያስቀመጠ ወንጌል ነው። ክብርና ምስጋና ለአምላካችን ለመድኃኔ ዓለም የሆነ። ከዚህ በኋላ ቀላውዴዎስ በነገሠ በመጀመሪያ ዓመት ጌታ ባረገ ስምንተኛው ዓመት አልፎ በዘጠነኛው መጀመሪያ ላይ በዕብራይስጥ ቋንቋ በፍልስጤም ጀምሮ በህንድ ጨርሶታል፣ ይለናል። ምኑን? የማቴዎስ ወንጌል በፍልስጤም ጀምሮ በህንድ ጨርሶታል። አዎ የማቴዎስ ወንጌል አዎ። ይህን እንግዲህ ህንድ ላይ በፍልስጤም ተጀምሮ በህንድ ያለቀው ወንጌል ስናየው ከልደቱ እስከ ትንሳኤው ያለውን የሚያመለክት ነው ማለት ነው። እንደገና ደግሞ ኢየሱስ ክርስቶስ በማቴዎስ ላይ አድሮ ያስቀመጠው ወንጌል በተለይ ደግሞ በማቴዎስ ወንጌል ምዕራፍ 10 ላይ የ12 ሐዋርያት ታሪክና አጠራራቸው፣ ስምሪታቸው እንደገና ሲያሰማራቸው ደግሞ ምን እንዳላቸው የሚገልጥ ትልቅ ታሪክ ያለው ነው። ከዚያ ደግሞ እንደውም በማቴዎስ 25 ላይ ስለ መንግሥተ ሰማያት ጥሩ አድርጎ ተርኮ 26፣ ስለ አዲስ ኪዳን 27፣ ስለ ስቅላቱ 28፣ ስለ ትንሣኤው ተናግሮ የሚዘጋውን ወንጌል የጻፈ ሐዋርያው ቅዱስ ማቴዎስ ታላቅ አባት ነው ማለት ነው። እንደውም በመጨረሻ ላይ ምን ይላል? ወደ ብሔረ ብፁዓን ተነጥቆ የሄደ ታላቅ ሐዋርያ ነው ብሎ ታሪካችን ይናገራል። ከዕለታት አንድ ቀን በደመና ተነጥቆ ብሔረ ሕያዋን ገብቷል ይለናል። የመጨረሻው ሰው ታሪኩ ከዕለታት በአንድ ቀን በደመና ተነጥቆ ወደ ብሔረ ሕያዋን ገብቷል ይለናል። ጌታ አስራ አራት እልፍ ህፃናት እና መላይክት ዙሪያው ጌታችን አስራ አራት እልፍ ህፃናት እና መላይክት ዙሪያውን ከበውት ተመለከተ ይለናል ከበውት ተመለከተ ይልና ወደ በዓላቸው ሲመጣ ተመልክቷል። በዚያ ያሉ ምዕመናንም አስተምሮ አጥምቋቸዋል ይለናል። ለዚህ ዞሲማስ የተባለ ቄስ ምስክር ሆኗል። በምድረ ፍልስጤም የአይሁድንና የአረማውያንን ትምህርት በመቃወም ህሙማንን ሲፈውስ አጋንንት ሲያወጣ በማየታቸው የሀገሩ ሰዎች ወደ እስር ቤት ጣሉት ይለናል። ይቀጥልና በዚያም አንድ እስረኛ ሲያዝንና ሲጨነቅ ተመልክቶ ለምን ታዝናለህ? አለው። ያም እስረኛ ጌታዬ ባለጸጋ ነው በመርከብ እየተመላለስኩ እነግድለት ነበር። ከንግድ ስመለስ ማዕበል ተነስቶ መርከቤን እስከ እቃው አሰጠመብኝ። እሱም ተበሳይቶ ለእስር ዳረገኝ አለው ይላል። ቅዱስ ማቴዎስም ወደ ባህሩ ዳርቻ ወርቅ የተሞላ ከረጢት ታገኛለህ ከጥቂት ቀን በኋላ ሂድና አውጠህ አለቃህን ሊቀጣህ ይመጣል። ያን ጊዜ ወስደህ ስጠው አለና ሸክሙን አቃለለለት ይላል። ሸክምን የሚያቃለል አምላክ የተመሰገነ ይሆን። በዚህም ድንቅ ታምር ብዙዎች አመኑ። ባለጸጋውም ሊቀጣው ሲመጣ እስረኛው ጊዜ እንዲሰጠው ለመነውና ወደ ባህር ወርዶ መርከቧ ከነሙሉ ሀብቷ በባህር ስትንሳፈፍ አገኘና አስረከበው ይለናል። አስረከበው። ባለጸጋውም የሆነውን ሁሉ እንዲነግረው ጠየቀው። ማቴዎስ መርከቤን እንደማገኝ ነገረኝ እንደተናገረውም አገኘኋት አለው። የት ይገኛል አለ? በእስር ቤት ወንጌልን እየሰበከ ይገኛል አለው። ያም ባይለ ጸጋ ማቴዎስን አስጠርቶ ከነ ቤተሰቡ የክርስትና ሃይማኖትን በመማር አምኖ ተጠመቀ ይለና ወሬውም በከተማ ተዳረሰ። ያን ጊዜ መኮንኑ ሰምቶ ተቆጣና ራሱን በሰይፍ እንዲቆርጡት ስጋውንም ለሰማይ ወፎች እንዲጥሩት አዘዘ። ባለወጎችም ይላል ባለወጎችም ራሱን በሰይፍ ቆርጠው ጣሉት። ዛሬ እንግዲህ ጥቅምት 12 ቀን የቅዱስ ማቴዎስ አንገት የተቆረጠበትና ሲቆርጡትም ከአንገቱ ማርና ወተት ወጥቷል። ምዕመናንም ከባለጸጋው ጋር በስውር ወስደው በቅርጣግና ቀብረውታል። የእረፍቱ መታሰቢያ ጥቅምት 12 ቀን ነው። የሐዋርያው ቅዱስ ማቴዎስ በረከቱ በህይወታችን ላይ እንዲያድርብን የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክሸር አድርጉ። እግዚአብሔር አምላክ ሁላችንንም ይባርክን፣ መልካም በዓል ይሁንልን። ይህ ሁሉ የሆነው ይለናል የቅዱስ ሚካኤል እነሆ አማላጅነት ነው። በነገሮች ሁሉ ከመጀመሪያ ጀምሮ ሲጠራው፣ ወደ ፍልስጤም ሲገባ፣ እንደገና የሞተውን ልጅ ሲያስነሳ፣ እንደገና አርሚስን ሲመልስ እንደገና ደግሞ የተዘዋወረ በተለያዩ ቋንቋዎችና ወደ ኢትዮጵያም ሲመጣ የመራው እንደገና ደግሞ ንጉስንም እንዲያሳምን የረዳው የዚህ ሁሉ ተዋናይ ዋናው እግዚአብሔር ቢሆንም፣ ከእግዚአብሔር ቀጥሎ ግን በመንገዱ ሁሉ ያከናወነለት ከሙሴ ጋራ ስድስት መቶ ሺህ እስራኤልን ያሻገረ ቅዱስ ሚካኤል ነውና የቅዱስ ሚካኤል የጥቅምት 12 ቀን ትልቁ ታሪኩ ማቴዎስን ከጅማሬው እስከ ፍጻሜው የረዳው። እና የታደገው ቅዱስ ሚካኤል ነው። እና ሚካኤል ረዳ የለለው ስተ ባሕር ወየብስ በደረቅም በባሕርም ላለ የሚረዳ መልአክ ነው። እና የቅዱስ ሚካኤል አማላጅነት እንዳይለየን መልካም ፈቃዱ የሆንልን ወስብሐት ለእግዚአብሔር።